ከአመለሴት ፖድካስት በኋላ አዶናይ ያረጋቸው እንቅስቃሴ ለማጉያ ሰአሊ ለማጉያ ናቸው። አመለሴት ሙጬ ከአዶናይ ጋር ባረገችው ፖድካስት ወይም ቃለ መልስ ላይ ስለ ሴፉ ፋንታውን ጠየቀች። በአንተ እና በሴፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። ስ ስለሱ ጉዳይ የምትለን ነገር ካለ ከአንተ አንድ በት መስማቱ ጥሩ ስለሆነ አመለሰት ሙጬ ከሴፉ ፋንታው ጋር አንድ ፊልም ሰርቻለሁ ነገር ግን በጥልቀት አላውቀውም ስትል ተናግራለ። ከሴፉ ጋር አንድ ፊልም ሰርቻለሁ ግን ያን ያህል ትውቅ ባይኖረንም አዶናይ ስለጃን የተናገረው ነገር ብዙ ሰዎችን አስደምሟል ፍቅር ህይወት ምን ይመስላል ከጃኒ ጋር ያለ የፍቅር ህይወት ስ እንዴት ነው? ፊልም ነው ወይስ ሆነት ነው? ማን እንደነገራቸው አላውቅም። አዱ አዶናይ ፍቅረኛውን እየቀማው ሰው ማን ነው? አውቃችን ፍቅር ላይ እንዳለ እንደዚህ እሱ ገና ነው፣ አልታወቀም። የአመለሰትም ውጭ ባለቤት ወይንም የኢትዮጵያ ሙዚቃ ንጉሥ የሆነው ቴዲ አፍሮ ለአዶናይ በአንድ ወቅት ደውሎ ነበር። ምን አለው? ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበርና፣ የእውነት ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር የኔ ቴዲ የሁላችን ቴዲ። አዶናይ ዩቲናስን የመምረጥ ግዴታ አለብን፣ ሁላችንም ኢትዮጵያውያን መምረጥ አለብን አለ። ታጭተሃል። እስ ስለ ውድድሩ ስላለው መንፈስ ዩቲናስ በራሷ ስሯ ጥሩ ነው። በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቁት በዩቲናስ ነው። ገባሽ? ቲቷ ከማወቂ በፊት ዩቲዩብ ናስ ይስ ቢቻ ቮይስ በረከቶች ናቸው። ነገር ግን በእነሱ ስም ምንም አይነት ጎፈንድሚ ወይንም ፋውንዴሽን አልፈልግም አለ። ዲቻ ቮይስ በጣም ነው የምወዳቸው። አይ ቲንክ በረከቴ ናቸው ብዬ አስባለሁ። እነሱ ምክንያቱም በአንድ ወቅት ሳለምን ለማይን ተብዬ ስለተሰዳኩ እየለፋውና እየጣርኩ ለነሱ አላንስም ስል ተናገረ። በተቻለኝ ቅም በራሴ ተብተብ የፕሮሞሽን ሰርቼ ምናምን አስተካኪ የሆነ ነገር እነሱን ለማገዝ ነው ሙቀሙ ከራሴ በላይ ነኛው። ዩቲናስን ከቲክቶክ እኩል ነው የማውቃት እውንና ልብስን ስትሰራ ይመለከታት ነበር አለ። እኔ እውነት ልንገርሽ ቲክቶክ ያወቁት በዩቲናስ ገባሽ። ቲክቶክ ከማወቂ በፊት ዩቲናስን አውቄያታል። በአዶናይ ቪዲዮ ምንሰራ ሲባል ሶስት ዲጂት ያለው ገንዘብ ሰርቻለሁ ያለው ቲክቶከር ወይንም ናቲ ዳሎል መነጋገሪያ ሆኗል። አዶናይ አምለሰት ጋር በመቅረቡ አንተ ምን አተረፍኩ እስቲ ንገረኝ። እኔ ምን እንዳተረፍኩ ልንገራችሁ ስድስት ዲጂት ነምበር ያለው ገንዘብ ሰርቻለሁ፣ እሱ እዛ በመቅረቡ ብቻ ማለት ነው። የተወዳችሁ ውድ የጃሾ ሚዲያ ቤተሰቦች፣ እኔና እንን የመሳሰሉ ርዕሰ ጉዳይ ያላቸውን ጉዳይ ጥልቀት ገብተን እንወያይበታለን። በዛሬው ፕሮግራማችን ስለ አዶናይ እና አዶናይ ከሰሞኑ እያደረጋቸው ስለነበራቸው እንቅስቃሴዎች የምንነጋገርበት ይሆናል። አዶናይ ከአመለሰት ሙጬ ፖድካስት በኋላ ተመልሶ አርቲስት ሰለሞን ተካን ወይም በአርበኛው ልጅ በተባለው እና በበርካታ ፊልሞቹ በትወና ብቃቱ የምናውቀውን አርቲስት ሰለሞን ተካን አጋጣሚ ታክሲ ስጋፋ ባየው ቪዲዮ ምክንያት ብዙ ነገር ሊያደርግለት ቃል እንደገባ ይታወቃል። አሁንም አርቲስት ሰለሞን ተካ በሚሰራበት በብሔራዊ ቲያትር ተገኝቶ ሙዚየሙን ከጎበኘ በኋላ ከአርቲስት ሰለሞን ተካ ጋር ሌላ ቀጠሮ ይዞ መለያየታቸውን እና አንዳንድ ነገር ሊያደርግላቸው ወይንም መኪና እንዲገዛላቸው ቲክቶክ አካውንት ተከፍቶ መንሽን አርጎ እየተንቀሳቀሰ እንዳለ ይታወቃል። ከዚህም በመቀጠል ከአመለሰት ጋር ባደረገው ኢንተርቪው ወይንም ቃለ ምልልስ ላይ ከሰይፉ ወይንም ስለ ሰይፉ በተነሳ በተነሳሳት የተናገረበት መንገድ ሁሉንም ሰው ያስደመመ ሆኖ ተገኝቷል። ምክንያቱም የማከብረው ሰው ሊያዋርደኝ ወይንም ዝቅ ሊያደርገኝ በሚመጣ ሰዓት በክብር አስረዳዋለሁ ብሏል። ነገር ግን የማላውቀው ሰው ክብሬን ሊያዋርድ ከመጣ ቦታ አልሰጠውም፣ ዝም እላለሁ ስል ተናግሯል። እነዚህ ጉዳዮች መነጋገር የነበሩ የአመለሴትም ውጭ እና የአዶናይ የፖድካስቱ ታሪክ ሆኖ ሳሉ ነገር ግን አመለሰት ሙጪና ሴፉ ፋንታውን የግል ጉዳይ ያለባቸው ወይንም እየተጣሉ የሚያስመስሉ ብዙ ቪዲዮዎች በሶሻል ሚዲያዎች እየተዘዋወሩ ያሉ ሲሆን አመለሰት ሙጪ ከሴፉ ፋንታውን ጋር አንድ ፊልም ሰርቻለሁ፣ ግን በጥልቀት አላቀው። ነገር ግን ከቆይታና ከማንነቱ ወይንም ከሰራቸው ስራዎች አንፃር አንተን ሊያንቋሽሽ ወይንም አሽሙር እንዳልከው አሽሙር ልናገር ያልፈለገ ቢሆን ስትል ላዳናይ መልስ ሰጣለች። አዳናይ መልሶ ግን ይህንን ያሰብሽው ውስጥሽ ንጹሕ ስለሆነ ወይንም ሰላም ስለሆነ ነው የተናገርሽው በማለት መልሷል። እነዚህ ጉዳዮች ከአዶናይ ጋር የተነሳ ማለትም በዩቲ ናስና በአዶናይ መካከል በነበረው ፍጅት ውስጥ የተነሱ ጉዳዮች ሆኖ ሲወሩ የቆዩ ናቸው። ወደ ዋናው ጉዳይና ወደ ቲክቶክ አዋርዱ ስንመለስ አሁንም ቢሆን አዶናይ ትልቅነቱን የሚያስመሰክር ደስ የሚል ንግግር አድርጎ ማለፉን የፖድካስቱን የተከታተላችሁ ሰዎች የምትመለከቱት ነው። ድርግቱ እንደዚህ ነው። ውድድር እንዳለበትና በአምስት ዘርፍ እየተወዳደረ እንደሆነ ያውቃል። ነገር ግን ምንም ጊዜ ለራሱ አሸናፊ መሆኑና ዩቲናስ አንደኛ ናት ማለት አዳናይ ሁለተኛ ነው እንዳይደለ ይናገራል። ስለዚህ ውድድሩን ከፍ ለማድረግ አንዳችሁ ደጋፊ የአንዳችሁን ሞራል የሚነካ ንግግር አትናገሩ አለ። አንዳንድ ቪዲዮች ሲዘዋወሩ እንዳየ ነው ከሆነ እንደውም ዩቲናስ ላይ የሥነ ምግባር ጉድለት ብናይ እንጂ ባየነው ልክ አዶናይ ላይ የተመለከትነው ነው፣ ነገር ሌላ ነው። ዩቲናስን እየተመለከትኳት ነው ያደግኩት። ቲክቶክ ልክ ሲከፍት ከፊት ትመጣልኝ የነበረችው ዩቲናስ ናት። ስለዚህ የዩቲናስን መቻል አልተጠራጠርኩ። አሁን እኛ እየተወዳደርን ነው ያለነው የስጋዊ ወይንም የዚህ ምድር ነገር መኪና ወይንም ገንዘብ ነው። ነገር ግን በራሳችን ወይንም ራሳችን ያሸነፍን ከሆነ የዩቲ አንደኛነት ይህን ውድቀት አይደለም ስል ተናግሯል። ከዚህ ጋር ማያይዙ ይሄንን ነገር እንተውና እሱ አሁን እንደ አንድ ሴትና እንደ አንድ ኮንተንት ክሬተር አፍሪካ ላይ በሚዘጋጀው በስተፍርከው አይከኒካ ዋርድ ላይ ኢትዮጵያን ወክላ እየደች ስለሆነ ሁላችም ዩቲናስን የመምረጥ ግዴታ አለብን ስል የእውነት ከአንድ ትልቅ ሰው የሚጠበቅ ወይንም በጣም በሳል ሰው ሊናገረው የሚችለው ንግግር ስናገር ተመልክተናል። እዚህ ላይ ብዙ ሰዎች የተለያዩ ነገሮችን ልትሉ ትችላላችሁ። ከዚህ በፊትም እንደተባለው ሴይፉ ፋንታውን ወይንም ለሴይፉ ፋንታውንም የመለሰውን መልስ ምቱ ላይ ራሱን ከፍ ለማድረግ ወይንም ሰዎች እንዳይጠሉት አይነት አዝማሚያ የተመለከተበት ሁት እያስመሰለ ያለ ቢሆንም እውነት ለማውራት ከህይወቱና ከታሪኩ ስንመለከት አሁን ላይ አዳናይ ማስመሰል ይተው ይመስላል። ስለዚህ ለሴይፉ ፋንታውንም ለዩቲናስም የመለሰበት ምላሽ ወይንም መንገዱ አሪፍ በአንድ ወቅት ቴዲ አፍሮ ለአዶናይ ደውሎ ነበር ከመደ ከመደወሉም በፊት በጣም ውሽ አድርግ እንደነበርና ሴኩሪቲ በሚሰራበት አካባቢ ቴዲ አፍሮ መጥቶ ሲዘፍን አብሮት መድረክ ላይ መውጣት እንደሚፈልግ ተናግሯል በዚህን ሰዓት አመለሰትም ውጪ የኔ ቴዲ ብላ ባለች ሰዓት የኛ እንደሆነ በመናገር በአንድ ሰዓት ተስፋ ቆርጬ በነበርኩት ሰዓት ምንም ነገር አልችልም፣ ምንም ነገር አይሆንልኝም ብዬ በቤቴ ቀዳዳ እንኳን ብርሃን እንዳይገባ ሸፍኜ በነበርኩበት ሰዓት እንደሚችል ነግሮኛል። የቴድን ድምፅ ከሰማውኝ በኋላ እንደሚችል ውስጤ አምኖ፣ አሁን ያለውበት ደርሽ ያለው ስል ቴዲ አፍሮን በትልቁ አመዝግኗል። ስለዚህ በአመለሴትና በአዶና መካከል የተደረገው ይህ ፖድካስት ውስጥ ሁለት ነገሮች አሉ። አንደኛው አዶናይ ትልቅነቱን ወይንም የበላይነቱን ለማሳየት መሞከሩ ሴፉ ፋንታው ላይ ሲሆን ማስተማር የፈለጋቸው ወጣቶችን ማስተማር የፈለገበት መንገድ ይመስለኛል። በተጨማሪ አንድ በሶሻል ሚዲያ ሲዘዋወር ያየውት ቪዲዮ ደግሞ አዶናይ ወጣቶችን እያስተማረ ወይንም ወጣቶቹ እሱን ለመሆን እየጣሩ ባሉበት መንገድ ስለሆነ በዚህ ሰዓት የግል ሚዲያ ያስፈልጓል ወይንም ፖድካስት ያዘጋጅና ተጽዕኖ ፈጣሪ የሆኑ ወጣቶችን እያሰልጥንልን ሲሉ ትልቅ ሰው ለአዶናይ እውቅና ሲሰጡ ተመልክቻለሁ። ውድ የተወደዳችሁ የጃሾ ሚዲያ ቤተሰቦች፣ እነዚህ ቪዲዮዎች ወይም ስለዚህ ጉዳይ ያወራንበት ቪዲዮዎች ሰዎች ጋር እንዲደርሱ ሼር አድርጉ። አዶናይ ማለት ደግሞ አሁን እየተንቀሳቀሰው ያለውን እንቅስቃሴ እንድታዩ ከሰለሞን ተካ ወይም በአርበኛው ልጅ ከምናውቀው ከትልቁ አርቲስት ጋር የጀመረው ነገር መኪና መግዛት ነው። ማንም ሰው የሚረዳውንና የሚያግዘውን ይደግፋል። እዚህ ጋር ዩቲናስ ትችላለች አትችልም ሳይሆን ሰው የወደደውን ይመርጣል። ስለዚህ አዶናይ የዘንድሮ ቲክቶክ አዋርዱን በአራቱም ዘርፍ አሸናፊ ሆናለ ስል ተናግሯል። የተሳተፈባቸውም ዘርፎች ቲክታከር ኦፍ ዘይርስን፣ ጂ ፓወር፣ ሞቲቬሽናል እና ላይፍ ስኪል የተባሉ በነዚህ በአራቱም ዘርፎች እየመራ እንደሆነ እና በነዚህ ባልተው ማለት ለየት ያለ ዓመት እንደሚያሳይ አሳይቷል። በእርግጥ ቦት ካውንቱ የሚዘጋው ዛሬ ኖቨምበር 22 ይዘጋል። ሽልማቱ ወይም ውድድሩ የሚሆነው ደግሞ የውድድሩ ዝግጅት የሚሆነው ደግሞ ኖቨምበር 29 ይሆናል። የሚዘጋው ማየት አንችልም እንጂ ቦት ማድረጉ ስለሚቀጥል የምትወዱትን የምታፈቁትን ሰው ቦት አድርጉ። ግን እዚህ ቤት አዲስ ሲሆናችሁ እንደዚህ አይነት መረጃ እንዲደርሳችሁ ቤቱን ሰብስክራይብ ታደርጉና ላይክ ያደረጋችሁ ላይክ ከዛ የምትፈልጉትን ነገር በኮሜንት መስጫ ሳጥን ላይ ትሰጣላችሁ። ይህ ሚዲያ ጃሾ ሚዲያ፣ እኔ ደግሞ እዩ ይባላሉ። ቸር ሰንብቱ።